ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ ሰባት ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። የአማራ ህዝብ በጠላት ፊት እኩል ነው፣ ይህን አስተሳሰብ የፋኖ መሪዎችም ሊወስዱት የሚገባ መር መሆን አለበት ሲል የፋኖ መሪው ይናገራል። በዚህ ሰዓት የአማራ ህዝብ ለታላቅ ድል የሚበቃበት ትክክለኛ ሰዓት መሆኑን የገለጸው የፋኖ መሪው በተለይም ይህ ወቅት የትግላችን የመር ጊዜ ነው ብለዋል። የምር ጊዜውን እርስ በርስ በመጓተት ማሳለፍ በታሪክ ፊት የሚያስወቅስ ጥፋት መሆኑንም አርበኛው ተናግሯል። በዜናችን የሚደመጥ ቀዳሚ መረጃ ነው። የአማራ ህዝብ የሉና ትግል በአራቱም ግዛቶች ሲካሄድ ውሏል። የአማራ ፋኖ በርካታ ድሎችን የተጎናጸፈባቸው ተጋድሎች በጎጃም ትልቁ የብልጽግና ምሽግ ሲሰበር፣ በሸዋና በወሎም ተመሳሳይ ድሎች ተገኝተዋል። ከሁለት ቀናት በፊት በጀግንነት ተዋግተው በክብር የወደቁት ሶስቱ የፋኖ መሪዎች ዛሬ የክብር ሽኝት ተካሂዶላቸዋል። ሁሉንም በዝርዝር እነግራችኋለን። ይህ ብልጽግናው ጠቅላይ ጦር አዛዥና ኢታማዦር ሹም በቅንጅት የኢትዮጵያን ሕዝብ ዘልፈውታል። ጠቅላይ ጦር አዛዡ አብይ አህመድ መምህሩ ሽፍታ ሆኗል፣ የኢትዮጵያ ሕዝብም እውቀትን ይጠላል ብለው ሲዘልፉ ኢታማዦር ሹሙ በበኩላቸው የእኛ ሕዝብ ለመሸጥ ምቹ ነው፣ አሁንም ለሻቢያ ለመሸጥ ራሱን ያዘጋጀው ብዙ ነው ብለዋል። የሁለቱም ጉምቱ ሹሞች ንግግር በተንታኞች እንዲተነተን አድርገነዋል። ሰዓቱን ጠብቆ ይቀርባል። የብልጽግናው ሰራዊት ካህን ገድሏል። የካህኑ መገደል ባለፉት ሁለት ዓመታት ብቻ በግፍ የተገደሉት እንቀሳ ውስጥ ቁጥር ወደ መቶ አሳድጎታል። ሸዋ ላይ ስለተገደሉት ካህን የወጣውን አዲስ መረጃ እናጋራችኋለን። የኢራንና እስራኤል ጉዳይ በቀይ ባሕርና በገልፍ ባሕረ ሰላጤ ብቻ ተወስኖ የሚቀር አልሆነም። አትላንቲክ ውቅያኖስን አቋርጦ ሀያላኑን ሲያናክሱ ሏል ወዲህ ደግሞ የህንድ ውቅያኖስ ሰዎችን ቀጥተኛ ኢኮኖሚ ወላፈን እንዲጠብሳቸው አድርጓቸዋል። የዓለምን ፖለቲካና ኢኮኖሚ ገጽታ የገለባበጠው ይህ የሁለቱ አገራት ልፊያ በጣና ዜናችን የትንታኔ ዘገባ ተዘጋጅቶለታል። ትሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው ዜናችን አለፍን። የአማራ ህዝብ በጠላቶች ፊት እኩል ነው። የፋኖ መሪው የአማራ ህዝብ ቀዳሚ ጠላቶች በአማራ ህዝብ ላይ ያላቸው እይታ ተመሳሳይ ነው እኛ ደግሞ ተመሳሳይ የሞት ድግስ የተደገሰልን የአማራ ልጆች በአንድ ላይ ቆመን ሊያጠፋን የመጣውን በጋራ ልንታገለው ይገባል እንጂ በአደረጃጀት ተለያይተን ለጠላቶቻችን ልንመቻቸው አይገባም ሲል የፋኖ መሪው ተናገረ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አባጃሌው ክፍለ ጦር ቃል አቀባይ አርበኛ ደሳላይ ሞላ ለጣና ቴሌቪዥን እንደገለጸው ጠላታችን ብልጽግና ሁሉንም አማራ በአንድ አይነት ጠላትነት ነው የፈረጀን እንጂ በአውራጃ በክፍለ አገርና በሌላ ልዩነት የተሻለ ወዳጅና የከፋ ጠላት ብሎ አልከፈለንም። ከአማራ ፋኖ የሚጠበቀው በጠላትነት ፈርጆ ሊያጠፋን የመጣውን ጠላት በጋራ በመቆም ብርቱ ትግል ማድረግ ብቻ ነው ብሏል። የክረምት ወቅት መምጣቱን ተከትሎ የአማራ ፋኖ ትግል አንድ እርምጃ ወደፊት የሚያራምደውን ድል መጎናጸፍ እንደሚገባው የገለጸው አርበኛ ደሳለኝ ይህን ወቅት አንድ ግንባር ፈጥረን በጠላታችን ላይ መነሳት አለብን። የአደረጃጀት ልዩነት ቢኖርም በቀጠና ትስስር የጋራ ትግል እያካሄድን የአማራን ሕዝብ ከተደቀነበት የሞት ድግስ መታደግ ይገባናል በማለት ተናግረዋል። አርበኛ ደሳለኝ አክሎም የአማራ ሕዝብ በተደጋጋሚ ጊዜ ያደረጋቸው ትግሎቹ በሌሎች ኃይሎች ተጠልፈውበት ለሌላ ዙር ስቃይ መውደቁን አስታውሶ፣ ይህንን ትግል መጠበቅና የአማራን መከራም ለአንዴና ለመጨረሻ ጊዜ ማስቆም የእኛ የዚህ ዘመን ታጋይ ልጆች አደራ ነው ሲል አሳስቧል። እኛ ወደ ትግል ስንኖሩ ስንወጣ መነሰም ዛም የራሳችን የሆነ ነገር ነበር። ያን ነገር ትተን ነው የወጣነው። ያን ነገር ኮምፎርት ዞናችን ትተን ስንወጣ ደግሞ ማስቀጠል የምንፈልገው ነገር ወይም ማምጣት ያለበት ነገር ኑሮ ነው እንጂ ከመሬት ተነስተን ዝም ብለን ያንን ቦታ መቼም ሰው ትቶ አይወጣም። ስለዚህ የወጣንለት ዓላማ እስከሆነ ድረስ አንዱንን ነው መታገል የምንፈልገው። ፕሊስ በዚህ ጉዳይ አንዳንድ እኛ በሚዲያም በምንም እንደምንሰማው የገባቸውም ያልገባቸውም ሰዎች አንዳንድ ሀሳብ ሲሰጡ ይታያሉ። ነገር ግን እኛ አንድነን፣ ጠላታችንም አንድ ነው፣ አላማችንም አንድ ነው። ሰው የሚያከፋፍለን ነገር የለም። አንድ አድርጎ ሊበላ የመጣህን ጠላት አንድንን ልትመክተው የሚገባ እንጂ ለራስህ በሚሰጥ ሀሳይ እየተከፋፈል የት መድረስ ስለማንችል በአንድነት ነው መታገል የምንፈልገው። እኛም እንደ ክፍለ ጦር በአንድነት ለመስራት ነው ከወንድሞቻችን ጋር የወጣ ነው ለማለት ነው እንደማለት። በመጨረሻ ማስተላለፍ የምንፈልገው መልእክት እንግዲህ ያው እንደሚታወቀው በእኛ በኢትዮጵያ የመጪው ወቅት የክረምት ወቅት እንደመሆኑ መጠን ያው ጠላታችንን በተለያየ አጋጣሚ ራሱን ሲገልጸው ነበር ባንደበቱ በተለያየ አጋጣሚ የሚናገረው ክረምቷን ይፈራል። እንግዲህ አናቅም እንግዲህ፣ አስፓልት ለአስፓልት ስለሚሄዱ ጭቃና ብርድ ፈርተው ሊሆን ይችላል። እኛ አናቅም። ነገር ግን እኛ ደግሞ ኢን አድቫንቴጅ መጠቀም እንፈልጋለን። ኢን አድቫንቴጅ መጠቀም ስንፈልግ ደግሞ ቅድሚያ መሰራት ያለበት አንድነቱ ነው። አንዱንን ነው የምንሰራው። አንድ ከሆነ ይታወቃል የአማራ ማህበረሰብ ወይም የዚህ ትግል ተቋዳሽ የሆነ አካል አንድ ከሆነ ማንም እንደማይበግረው ማንም ከፊቱ እንደማይቆም ይታወቃል። እና ስለዚህ ጠላታችንም ይህን ስላወቀ ነው በአንድነታችን ላይ ብዙ እየሰራ ያለ እና እኛ ደግሞ የጠላታችን ድክመት በማወቅ በመነጋገር ወንድማማች ስለሆነ ከተነጋገርን ነው የሚያግደን ነገር ስለሌለ ተነጋግረን ልዩነታችን ፈትተን አንዱነን እችን ክረምት ለእኛ የሰብል አርሶ አደር የአርሶ አደር የሰብል ወቅት እንደመሆኑ መጠን ይህል መዘሪያ ይህል መብቀያ ዘመን ነው። ለእኛም ደግሞ የድላችን መሰብሰቢያና የድላችን መቋጫ ሲዝን እንደሚሆን ተስፋ አደርጋለሁ። በዛ ልክ እየሰራን ነው። ስለዚህ ሁሉም በትግል ሜዳ ያለ አካል በሙሉ ታሳቢ አድርጎ ሊንቀሳቀስ ደስ ይለናል ብለን ማሳለፍ እንፈልጋለን። እንደ አባጃሌ ፍለጧል ይህ በእንዲህ እንዳለ የአማራ ፋኑ አንድነት በጎንደር አጼ ፋሲል ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ በብልጽግናው ሰራዊት ላይ ከወጂ ጊዮርጊስ የጀመረው አውደውጊያ ሲቲ ዛባ ተራራና ዶሮ እርባታ ላይ የነበሩ ምሽጎችን መስበራቸውን አስታውቀዋል። በዚህ አውደውጊያም የብልጽግና ሰራዊት አንድ አይሱዚና አንድ ፓትሮል ተሽከርካሪዎች ከጥቅም ውጭ ሲሆኑ የተጎዱ የሰራዊቱ አባላቱን ደብረታቦር ሆስፒታል በሁለት ተሽከርካሪ ጭኖ አስገብቷል። ወደ ተከታዩ መረጃችን አለፍን። የአማራ ፋኖ በአራቱም ግዛቶች ብርቱ ውጊያ አድርጓል። በዛሬ ሁለት የአማራ ፋኖ በአራቱም የአማራ ግዛቶች ብርቱ ውጊያ በማድረግ ተደራራቢ ድል መጎናጸፉን ምንጮቻችን አስታውቀዋል። የአማራ ፋኖ በጎጃም ሶስት ክፍለ ጦሮች በጎጃም ጠቅላይ ግዛት ከፍተኛ ድል የተጎናጸፉበትን ውጊያ ሲያካሂዱ የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ የአማራ ፋኖ ሸዋ ጠቅላይ ግዛትም ታላላቅ ድሎችን የተጎናጸፉባቸውን ውጊያዎች አካሂደዋል። በሌላ በኩል ለአማራ ዝብሉና ውድዮቱን የሰዋው ታላቁ አርበኛ ደምስ ሲመርና ጓደኞቹን ሽኝት አስመልክቶ ዛሬ ለዩ ዝግጅት ተካሂደዋል። የአማራ ፋኖ በጎጃም ስምንተኛ ክፍለ ጦር ዛሬ ባካሄደው ውጊያ ሦስት ቦታዎች ላይ ጥቃት በመፈጸም የብልጽግናውን ሰራዊት ጉዳት አደርሶበታል። የበላይ ዘ ለቀ ክፍለ ጦር አባ ኮስተር ብርጌድ በቢቸና ወይራ ቀበሌና ጠልማ በተባሉ ቦታዎች ላይ በከፈተው ጥቃት በርካታ የብልጽግና ሰራዊት አባላት እርምጃ የተወሰደባቸው መሆኑን የአማራ ፋኖ በጎጃም ቃል አቀባይ ክፍል አስታውቋል። በተለይም ወይራ ከተማ ላይ በነበረው ተጋድሎ ከፍተኛ ድል የተገኘበት እንደነበር የገለጸው ቃል አቀባይ ክፍሉ በወይራ ከተማ ጠላት የቆም ምሽግ ቆፍሮ የነበረ ቢሆንም ምሽጉን በመስበር የፋኖን አይበገሬነት ማሳየት የተቻለበት ውጊያ አድርገናል ብለዋል። በዚህ ውጊያ አምስት የባዕዲን አድማ ብተና እርምጃ የተወሰደባቸው ሲሆን በርካቶች ደግሞ ቆስለኛ ሆነዋል። ይህን ተከትሎም የባዕዲን ካድሮች ከፍተኛ ጭንቀት ላይ መሆናቸውን ምንጮቻችን ገልጸዋል። በሌላ የፋኖ ተጋድሎ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሁለቱም ኮሮች ስር የሚገኙ ሁሉም ክፍለ ጦሮች ከትናንት እስከ ዛሬ ብርቱ ውጊያ ማድረጋቸው ታውቋል። ይህ ማህመድ ቢሆነ ኮር ትናንት በምራ ቤት አውራጃ የጀመረውን ተጋድሎ ዛሬም ቀጥሎ የዋለ ሲሆን ይህ ዜና አስቀጠናቀረበት ሰዓት ድረስ ከአስር በላይ የብልጽግና ሰራዊት አባላት ላይ እርምጃ መውሰዱን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከደብረ ብርሃን በቅርብ ርቀት በምትገኘው ዲቡቲ ቀበሌ ላይ ህብረተሰቡን ያስመርሩ የነበሩ የባድን ተልኮ ተሸካሚ ዘራፊዎችን በቁጥጥር ስራ ውሏል። የአማራ ፋኑ በወሎ ቤት አማራ በበኩሉ ትናንት ትልቅ ድል የተጎናጸፈው ልጅ እያሱ ኮር በዛሬው ዕለት ሲያካሄድ የነበረውን የውስጥ ግምገማ ማጠናቀቁን የኮሮሚዲያና ኮሚኒኬሽን ክፍል አስታውቋል። የኮሮሚዲያና ኮሚኒኬሽን ክፍል የግምገማውን ሂደት አስመልክቶ ባደረሰን መረጃ የስራ ግምገማ ሂደቱ በበላይነት የመራው የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊው አርበኛ በለጠሸጋው ሸጋው ሲሆን፣ ግምገማው ጠንከር ያለና ያንዳንዱ የኮር አመራር ያለበትን ችግር ነቅሶ በመነጋገር ድክመታቸውን እንዲያርሙ ጥንካሬያቸውን ደግሞ እንዲያስቀጥሉ ያለመ ነበር ብሏል። በሌላ ዜና በቅርቡ በጀግንነት ሲፋለም የወደቀው አርበኛ ደምስ ሲመርን ጨምሮ የአርበኛ ኮራ ደርቤና አርበኛ ጌታቸው አሻግሬ የክብር ሽኝት ዛሬ ተካሂዷል። ሶስቱም የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዛ አመራር የነበሩና ከፍተኛ የውጊያ ድልን ለአማራ ሕዝብ ሲያጎናጽፉ የነበሩ ጀግኖች መሆናቸው ይታወቃል። በነገው ልዩ ዝግጅታችን የሶስቱንም ጀግኖች የተጋድሎ ውሎና የትግል ታሪክ የሚያስመለክት ልዩ ዶክመንታሪ አዘጋጅተናል። እንድትከታተሉት ከወዲሁ እንጋብዛለን። መረጃዎቻችን እንደቀጠሉ ናቸው። ክቡራትና ክቡራን አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። መምህሩ ሽፍታ ሆኗል። አብይ የብልጽግናው ሊቀመንበር የኢትዮጵያ መምህር ሽፍታ ሆኗል፣ ህዝቡም ቢሆን እውነትና እውቀትን የሚጠላ ነው ሲሉ ዘልፈዋል። የብልጽግናው ሊቀመንበር አብይ አህመድ የመምህራን ተወካዮች ናቸው ከተባሉ ነገር ግን በበርካታ አካባቢዎች የብልጽግና ካድሬዎች ተመርጠው የተላኩ መሆናቸው የተገለጹ ግለሰቦችን ሰብስበው አነጋግረው ነበር። በዚህ ስብሰባ ላይ መምህራን ስለ ኑሮ ውድነትና የደሞዝ ጉዳይ፣ የሙያ ነጻነትና ሌሎች አስተዳደራዊ ጉዳዮችን አንስተው ቢጠይቁም የብልጽግናው ሊቀመንበር ግን መምህራን የማያምርባቸውን መንገድ ነው የመረጡት። የመምህር ሽፍታ አያምርም፤ ለመምህር የሚያምርበት ሲያስተምር ብቻ ነው በማለት ተዘባብተዋል። የኢትዮጵያ መምህራን ባለፉት ሰባት ዓመታት የከፋ የኑሮ ጫናና የሙያ ነጻነት ቅፍደዳ የገጠማቸው ሲሆን፣ በተለይም የብልጽግናው አገዛዝ በአማራ ክልል የከፈተው ጦርነት የመምህራንን ሕይወት በእጅጉ ያመሰቃቀለው ሆኗል። በሌሎች ክልሎች የሚያስተምሩ መምህራንም ቢሆኑ መንግስታችን ከጽንፈኛው ጋር እየተዋጋ ስለሆነ ለጦርነት ገንዘብ ያስፈልገዋልና ደሞዛችሁን አዋጡ እየተባሉ ለበርካታ ወራት ደሞዝ ሳይከፈላቸው ቆይተዋል። ለብልጽግና ህንፃ ማሰሪያ፣ ለጠቅላይ ሚኒስትሩ ሰባተኛ ዓመት የባለ ሲሜት ክብረ በዓል ማክበሪያ፣ ለኮሪደር ልማትና ለሎጂ ግንባታ እየተባለ ደሞዛቸው መከልከሉ አይዘነጋም። ይህን ሁሉ ፈተናና የኑሮ ሸክም የበዛበትን የአገሪቱን መምህር የሰበሰቡት የሚኒስትሮች ምክር ቤት ሰብሳቢ አብይ አህመድ መምህራን ሽፍታ ሆነዋል ብለው መዝለፋቸው እንዳሳዘናቸው አንድ አስተያየት ሰጪ ተናግረዋል። የመምህር ሽፍታ የለም። ለነጻነቱ የሚታገልን ሁሉ ሽፍታ እያሉ ማሸማቀቅ ያለፈበት ባህል ነው። ሽፍታ ማለት የሰውን ገንዘብ በጉልበት የሚቀማ ነው። በዚህ አረዳር ከተመለከትነው የመምህራንን፣ የጤና ባለሙያዎችን፣ የነጋዴውንና አጠቃላይ የኢትዮጵያን ገንዘብ እየዘረፈ የሚበላው ብልጽግና ነው። ሽፍታውም ራሱ ብልጽግና ነው ሲሉ መምህሩ አስተያየታቸውን ጨምረው ገልጸዋል። የብልጽግናው ሊቀመንበር በዚሁ ስብሰባቸው ላይ አክለውም የኢትዮጵያ ህዝብ እውቀትና እውነት ጠል ነው በማለት ህዝብን በጅምላ መስደባቸውም ተሰምቷል። መምህራንን ሽፍታ እያሉ የሚሳደቡት የማይክሮሊንክ ኮሌጅ ተማሪው አብይ አህመድ ተመልሰው ደግሞ ህዝቡ ቀጠል መሃይም ሆኗል በማለት በህዝብ ላይ ይዘባበታሉ። ይህን የብልጽግናው ሊቀመንበር ንግግር አስመልክቶ አስተያየታቸውን የሰጡት የአዲስ አበባ ዩኒቨርሲቲ መምህር በበኩላቸው የብልጽግና መሪዎች በሙሉ ከፍተኛ እብሪት ላይ ናቸው። ከዓመታት በፊት የአዲስ አበባ ከተማ ከንቲባ ዳነች አበቤ ወደ አዲስ አበባ እየገባ የሚረብሸን ህዝብ አለ ሲሉ የአማራን ህዝብ መዝለፋቸው አይዘነጋም። አቶ ሽመልስ አብዲሳ ደግሞ አማርኛን አቅመቢስ ለማድረግ የሰራ ነው ስራ ፍሬ አፈርቶልናል ብለው መዝለፋቸውም የትናንት ታሪክ ሳይሆን የዛሬ ዜና ነው። የታማዦር ሹሙ ብርሃኑ ጁላ በበኩላቸው የኢትዮጵያ ህዝብ ባንዳ ነው ብለው በፓርላማ መናገራቸው ይታወቃል። ጠቅላይ ሚኒስተሩም በዚህ ልክ ህዝብን መዝለፋቸው የሚጠበቅ ነበር ሲሉ ትዝብታቸውን ገልጸዋል። የብልጽግናው ሰራዊት የታማዦር ሹም ብርሃኑ ጁላ የኦነጉ መስራች ዲማ ነገዎ በሚመሩት በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ቀርበው የእኛ ህዝብ ለሌላ አገር ጠላቶቻችን ለመሸጥ የተመቸ ነው ለግብፅ የተሸጠ አሁን ደግሞ ለሻቢያ ለመሸጥ ተሰልፏል ሲሉ የኢትዮጵያን ህዝብ በጅምላ መዝለፋቸው ተሰምቷል። ክቡራትና ክቡራን፣ የጣና ቴሌቪዥን አድማቂ ተመልካቾች የዛሬ ሰኔ 7/2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ስለሆነ እናመሰግናለን። ብልጽግና ካህን ገደለም የብልጽግናው ሰራዊት በአማራ ክልል ሸዋ ጠቅላይ ግዛት ምንጃር ሸንኩራ ላይ የቤተ ክርስቲያን አገልጋይ የሆኑ ካህንን በጭካን የመግደሉ ታወቀ። በመንጃር ሸንኩራ ወረዳ በአሳ ዮሐንስ የተባለው ቤተ ክርስቲያን ዋና አስተዳዳሪ የነበሩት ካህን የተገደሉት በብልጽግና ሰራዊት ሲሆን የካህኑ መገደል ምክንያት ባይታወቅም የአካባቢው ነዋሪዎች ለጣና ቴሌቪዥን በሰጡት መረጃ ደግሞ የብልጽግናው ሰራዊት የተለመደ የአማራ ህዝብ ጥላቻው ነው ብለዋል። የብልጽግና ሰራዊት በገባበት ሁሉ የከፋ ጥቃት የሚያደርሰው በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን አገልጋዮችና በአብነት ተማሪዎች ላይ መሆኑ ይታወቃል። ይህን የጭካኔ ባህሪ ደግሞ የኦሮሞ ነጻነት ሰራዊትን በኦሮሚያ ክልል በተደጋጋሚ በመፈጸም ጸረ ሃይማኖት ድርጊቱን ሲፈጽም ይስተዋላል። በቅርቡ ባሩሴ ዞን አንድ ካህንን ከቤታቸው በር ላይ መግደሉን መዘገባችን ይታወሳል። የብልጽግናው ሰራዊትን በጎንደር ጠቅላይ ግዛት አርኖ ጋርኖ በተባለ ቦታ ላይ አንድ ካንን ከሴት ልጃቸው ጋር በጭካኔ መግደሉን መዘገባችን አይዘነጋም። ባለፉት ሁለት ዓመታት የአማራ ክልል ጦርነት ከተጀመረበት ጊዜ ጀምሮ በአማራ ክልል በአጠቃላይ ከ100 በላይ ቀሳውስትና ከ5000 በላይ የአብነት ተማሪዎች መገደላቸው ይታወቃል። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ ሞራን በበኩላቸው የብልጽግና መንግስት ጸረ ሃይማኖት ነው እየተባለ የሚወቀሰው በዚህ ድርጊቱ ነው ሲሉ ገልጸዋል። የአብነት ተማሪዎችን እየተከታተሉ የሚገርሉት የብልጽግና ሰራዊት አባላት ከምንጃር ሸንኮራው ጥቃት በተጨማሪም በጎጃም እና በጎንደር ጠቅላይ ግዛቶችን በተመሳሳይ በርካታ የአብነት ተማሪዎችን መግደላቸውን የጣና ቴሌቪዥን ምንጮቻችን ገልጸዋል። የአማራ ክልል ጦርነት በጀመረበት የመጀመሪያዎቹ ወራት ጎጃም ጠቅላይ ግዛት በሚገኘው ደብረ ኤልያስ ገዳም ላይ የብልጽግና ሰራዊት ያደረሰው ጉዳት አይዘነጋም። በዚህ ጥቃትም የገዳሙን አንድ መነኩሴ ብቻ አስቀርተው ቀሪዎቹን መግደላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት በመስክ ምልከታ ሪፖርቱ አጋልጦታል። በገዳሙ ውስጥ የነበሩ ንዋየ ቅድሳትም የብልጽግናው ሰራዊት መዝረፋቸውንና ማውደማቸው ይታወሳል። በተያያዘ ዜና በጌዶ ዞን የረጴ ቅድስት ማርያም ቤተ ክርስቲያን መቃጠሉ ተገልጿል። በጌዶ ዞን ኮሬና ቡርጅ አገረ ስብከት ስር በምትገኘው የረጴ ቅድስት ማርያም ቤተ ክርስቲያን ከትናንት በስቲያ ጠዋት የእሳት አደጋ ደርሶ ከፍተኛ ጉዳት ማስከተሉን የዞኑ ሀገረ ስብከት አሳውቋል። በቃጠሎውም የቤተ ክርስቲያኗ ንዋየ ቅድሳት ሙሉ በሙሉ መውደማቸውን ተገልጿል። በመጨረሻም በትንታኔ ወደምንመለከተው ዓለም አቀፍ ዘገባችን እናልፋለን። ምክር ቤቱን ያወዛገበው ልዩ ክስተት፣ እግዜርና ዳዊት አብረው ተቧደኑ፣ ብቻውን ታጠቀ ጎልያድ ምስኪኑ፣ አንዳንዱ ተገዶ ለሽንፈት ሲፈጠር በጥቅሻ ይወድቃል እንኳንስ በጠጠር ይላል ገጣሚ በውቀቱ ስዩም። ይህንን የበውቀቱ ስዩም ግጥም የሚያስታውሰን ክስተት የተፈጠረው ሰሞኑን በኢራንና በእስራኤል ጉዳይ የጸጥታው ምክር ቤት ላይ የታየው እውነት ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል በኢራን ላይ ተደጋጋሚ አየር ጥቃት ካደረሰችና የምትፈልጋቸውን የደህንነት የስጋት ናቸው ያለቻቸውን ሰዎች እርምጃ ከወሰደች በኋላ አስቸኳይ ስብሰባ ተቀምጦ ነበር። በኒውዮርኩ የምክር ቤቱ ዋና መስሪያ ቤት ላይ በተጠራው አስቸኳይ ስብሰባ ላይ በዳይና ተበዳይ ሆነው የቀረቡት ሁለቱ የመካከለኛው ምስራቅ ሀገራትን ጨምሮ የዓለም ፖሊስ ነኝ የምትለዋ አሜሪካም ቀዳሚዋ የጉዳዩ አጋፋሪ ነበረች። የእስራኤልና የአሜሪካ ተወካዮች ፍጹም ተመሳሳይ አቋም በያዙበት የምክር ቤቱ አስቸኳይ ስብሰባ የኢራኑ ዲፕሎማት ብቻቸውን ቢጮሁም ሰሚ አጥተው ከአዳራሹ ወጥተዋል። ጭራሽ ኢራን ከዚህ በኋላ አላርፍ ካለች ተጨማሪ ጥቃት ይጠብቃታል የሚል ዛቻ ከትራምፕ ቢሮ የተላኩት ዲፕሎማት ተነግረዋል። ይህን ዛቻ ሰምተው እንደ ዘለንስኪ አንገታቸውን ደፍተው ሚዲያ ያልፈለጉት የኢራኑ ዲፕሎማት አሚር ሰይድ ኤርቫኒ አሜሪካ ለይቶላት ከእስራኤል ጎን ተሰልፋለች ሲሉ ተናግረዋል። የእስራኤል አቻቸው ዳኒ ዳኖን በበኩላቸው ኢራን የቀጠናው ሁሉ ስጋት ናት ማለታቸው ተሰምቷል። ለዚህ ነው የኢራኑ ዲፕሎማት አሚር ሰይድ እንደ ጎልያድ ብቻቸውን ተጠቆ የሚለውን ቅኔ ያስታወሰን። ከትናንት በስቲያ ምሽት ላይ ሁለት መቶ ጊዜ ወደ ቴህራን የጦር ጀቶችን ያስወነጨፈችው እስራኤል በቅድሚያም ሌሊቱን የኢራንን የአየር መቃወሚያ ያዛው ኢራን ውስጥ ቀድሞ በሞሳድ በተሰሩ ድሮኖች እንዲወድሙ መደረጋቸውን ነበር ኢየሩሳሌም ፖስት የዘገበው። ኢራናውያን ይህ ሁሉ የአውሮፕላን ቦምብ በምድራቸው ላይ እንደ በረዶ ሲወርድባቸው ምንም ማድረግ ሳይችሉ ነበር በዝምታ የታዘቡት። በትናንት ምሽት የትንታኔ ዘግባችን የእስራኤል የጥቃት ኢላማ የነበሩት ታላላቅ የጦር መሪዎች፣ የእስላማዊ አብዮት ጠበቃ ጦር፣ የኒውክለር ሳይንቲስቶች፣ የኒውክለር ማብላያ ጣቢያዎችና የሚሳኤል ማስወንጨፊያ ሳይቶችን ነበር። ያሰበችውን ደግሞ አንዱም ሳታስቀር ፈጽማለች። በማግስቱም ቢሆን ድብደባውን አጠናክራ በመቀጠል የኢራንን መከላከያ መስሪያ ቤት ስትደበደበው ማደሯ ይታወሳል። ከበርካታ ድብደባና አስደንጋጭ ጥቃት በኋላ ዋና ዋና ሰዎቿን የተነጠቀችው የፋርስ ባህረ ሰላጤው ሀገር በአያቶላዋ በኩል የተለመደ ዛቻዋን ከማሰማት የዘለለ ምንም ማድረግ አልቻለችም። ከቴሄራን ወደ ቴል አቪቭ እና ኢየሩሳሌም ያስወነጨፈቻቸው ከ300 በላይ ጥቃቶችን ቢሆኑ ሁለት ባተሌዎችን ከመምታት በስተቀር እዚህ ግባ የሚባል ጥቃት ማድረስ አልቻለችም። ቀድሞም እንደተገመተው ኢራን የመካከለኛ ተምዝግዛጊ ሚሳይሎችንና ብዛት ያላቸው ድሮኖቿን በእስራኤል ላይ ተኩሳ የነበረ ቢሆንም ቀደም ሲል እንደገለጽንላችሁ ያሳካችሁ ድል የለም። ለዚህ ስኬት አልባ የኢራን ሙከራ በምክንያት የሚቀርበው ቀዳሚው ነጥብ ደግሞ እስራኤል ያላት የአምስተኛው ትውልድ ዘመናዊ አሜሪካ ሰራሽ ኤፍ 35 እና ኤፍ 15 ኤአይ ጀቶች ለኢራን ጥቃት የሚሰጡት ፈጣን ምላሽ ከባድ በመሆኑ ነው። የኢራን ጀቶች የእስራኤልን የሰማይ ላይ አጥር ሾልከው መግባት አዳጋች ሆኖባቸዋል። በቀጥታ የአየር ድብደባም ሆነ በጸጥታው ምክር ቤት ያደረገቻቸው ሙከራዎች ብዙም ስኬታማ ያላደረጓት ኢራን በቀጣይ የውክልና ጦርነት ማካሄድን በአማራጭነት የመውሰድ እድል ሳታስባት አትቀርም ይባላል። ለዚህ እቅድ መሳካት ደግሞ ሐማስን በጋዛ፣ ሂዝቦላህን በሊባኖስ፣ ሐውቲን በየመንና አፍቃሪ ኢራን የሚባለውን የሱሪያ ሚልሻ ቡድንን የበለጠ በማስታጠቅ እስራኤልን ከቦ ማስጨነቅ ሊሆን ይችላል። የየመኑ ሐውቲ አስቀድሞም ቢሆን ሁለት ተከታታይ የሚሳይል ጥቃት በመፈጸም ለኢራን አለው ልሽ በማለት አጋርነቱን ቀድሞ አሳይቷል። የጸጥታው ምክር ቤት ስብሰባና የአሜሪካ ፍላጎት ኢራንን የማንበርከክ ዘመቻ ነው ሲሉ የኢራኑ ተወካይ አሚር ሰይድ መናገራቸው ይታወሳል። በዚህ የተነሳ ተስፋ የቆረጡት የፋርስ ፖለቲከኞች በቀጣይ ይወስዱታል ተብሎ የሚታሰበው የአሜሪካ የጦር ሰፈሮች ላይ የተቀናጀ ጥቃት መፈጸምና የዓለም ነዳጅ የሚተላለፍበትን እንደ ሆርሙዝ ስትሬት ላይ ጥቃት መፈጸም ሊሆን ይችላል። ከዚህ በተጨማሪ ደግሞ ኢራቅ ላይ የተጠናከረ ጥቃት ማድረስንም ታሳቢ ሊያደርጉ ይችላሉ። ከዚህ ላይ ደግሞ አሜሪካ ሌላ ሁለት አደገኛ ወጥመዶችን ለኢራን መድባለች። በአሜሪካውያኑ አማካኝነት ለኢራን የተጠመደው አደገኛ ወጥመት ደግሞ የትኛውንም የአሜሪካ ዜጋ ላይ ጥቃት ማድረስ የማትወጪው አደጋ ነው የሚለው ቀጥተኛ ዛቻና የሳውዲ አረቢያን መንግሥት ለውክልና ጦርነት ራሱን እንዲያዘጋጅ ማድረግ የሚሉት ናቸው። የሳውዲ አረቢያ ንጉሣውያን ቤተሰቦች በኢራን ጉዳይ ተማረርን ሲሉ ደጋግመው መናገራቸው ይታወሳል። በተለይም የንጉስ ቢን ሳልማን ልጅ የሆነውና አሁናዊ የአገሪቱ መሪ መሐመድ ቢን ሳልማን ኢራን የእኛ ቀጥተኛ ስጋት ናት ማለታቸው አይዘነጋም። ሰሞኑን የእስራኤል ጥቃት በኢራን ምድር ላይ እንደ በረዶ ሲወርድባት የሪያድ ነገስታት ጮቤ እየረገጡ ነበር። ኢራን ኒውክለር እንድትታጠቅ እስራኤል ብቻ ሳትሆን ሳውዲዎችም አይፈልጉም። ይህን ደግሞ መሐመድ ቢን ሳልማን በተደጋጋሚ የተናገሩት ጉዳይ ነው። አያቶላዎቹ አንድ ከታጠቁ እኛ ንጉሳውያኑም አንድ እንታጠቃለን የሚሉት መሐመድ ቢን ሳልማን አሜሪካ በዚህ የኢራኑ ዘመቻ ላይ ጥሪ ከቀረበላቸው ንጉሳውያኑ አይናቸውን ሳያሹ ዘመቻውን እንደሚቀላቀሉ ግልጽ ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ ሰባት ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር ዜናዎቹን እየመራው አማራ አሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎች እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን ጣና ቴሌቪዥን ከሀቅ ጋር ጤና ይስጥልን